የአማራ ፋኖ ጎጃም የቀንጌታ ሲፋይ ንጉስ የክፍለ ጦር የበረኛው በቀን 29 ከምሽቱ ዋስታ አካባቢ ማለት ወደ ምሽት ቀን ላይ ማለት ነው። ወደ ፋኖ የተቀላቀሉ ላይ ለውት መርምሮ ወደ ማሰልጠኛ አጭኗቸው የነበሩ ሕፃናትን በበረኛ ጅበላ ሙተራ ብርጌት አቀባብ አድርጎ እዚጋ ይገኛሉ ማለት ነው። ቀጥታም ወስዳችሁ ያው ከነበረው ነባራዊ ሁኔታ ተነስተን ከጎንደር እስከ ጎጃም ድረስ እየሰበሰበ ያመጣቸው ሕፃናት ጋር አብረን ቆይታ የምናደርግ ይሆናል። እሱ ወንድሜ ከዚህ ሊጀምርና ስም ከየት እንደመጣና ቢራራ ዘውድ ይባላል። ደግሞ ሀገኝተ ነው የሚመጣው። ሀገኝተ ነው ወደ ጎንደር የቀን ስራ አተሳራ ሳይድ መናኸሪያ ላይ ያገኘዋቸው ፖሊሶች እና ህዝባዎች ከዚያ ላይ ዚያ ሳገኛቸው ማስታወቂያ ህናን ጣብ ሰጥቷቸው ማስታወቂያ ህናን በሎቢ መሰጠ ነው ብዬ ሰጥቷቸው ስሰጣቸው በቃ ምንድን ነው የምትሰራው? አሉ እኔ ገበሬ እኔ ስራ ነው የቀን ስራ አሉ የምትሰራ ስራ አባትህ እርሻ አንተ እርሻ አንተ ዛሬ መታጠቅ አለብህ። አንተ ታጥቀህ መጠብቅ ነው ያለብህ። ስለዚህ አንተ ወደዚህ ነው ምናምን። ከዚያ አንድ ጓደኛህ ከዚያ ነበር እንደኔ አብረው የያዙ እኔ አንተ ሳላል እኔ እናቴ ታማ ሐኪም ቤት ኦፕሬሽን ገብታለች አሁን እሷ እንዳሳክም ነው የመጣሁት አሁን እንደዋዛ እንደወጣው ነው የመጣሁት ምናምን ስላቸው፣ አይ አንተ ሁላ አብረው ትሄዳለህ። ስለዚህ

አዚያ ምንድኛ ሳምንት ሆኖ የተዘጉ ነበረው ወስዶ አዚያ ደበደቁን። ሰኞታ ጫኑ ነው ወደዚ መንገድ ላይ አሁን በግዴታ እንደጫሯችሁ ለውጊያ ወይም ደግሞ እናንተ ለአድመ ውጊያ ወይም ለህዱና አድናችሁ ያልደረሰ ልጆች ወደ ጦር ቤዳ እያሰማራችሁ እና መንገድ ላይ ምን እያሏችሁ ነበረ? ወይም ወደዚህ ያሰበስባችሁ

ያችን ተቋረጠ ምና ነው? ስንት ተዛፍተን እንጣ ከጎጃም ተነስታችሁ ከጎንደር ተነስታችሁ እስከ ጎጃም ድረስ ምን አይነት ምግብ አልቀረበላችሁም? ምንም የለም። ማኒፌስቶ ነው፣ ምስክርቻ ተዛፍተና ያችን እንደበላን እንደዛው ተበላን። የጎጃም የጎጃም ፋኑ የበረኛው ጅበላ ብርጌድ ፋኑ ሲቀበሏችሁ የፋኑ እዛ ይሏችሁ ስለ ፋኑ ይሏችሁ ነበረና እዚህ ፋኑ ጋር ከተቀላቀላችሁ በኋላ የገጠማችሁ ነገር ምን ከእዚያማ እንደዚያ ብለን ሀይ ሀያ መጣ ነው ወደ ሽንት ቤት ምናምን ነው። እዚህ ከዚህ በላይ ምን ይመጣል? እራብ ከምንሟት በይህ ስንት አጋጣሚ ሰው ያገኘ በዚህ ችግር

ትምህርት ወይ የፖለቲካ ትምህርት እንግዲህ ካሉን እያጠለብሹ ወደ ውትድርና ድነች ሳይደርስ ነው እያስገባቸው ለማስገባት ያመጧቸው ማለት ነው። እና በዚህ ሰዓት ምን ትምህርት ይሰጣችሁ ነበር? ምንም ፖለቲካ የለውም። ግዴታ ትገባለህ፣ ትገባለህ ፈቃለህ እ ፖለቲካ ትምህርት የለውምየት ነው ሲለው፣ እዛ መኪናው ገና እንደገባ መኪናው ስንገባ ነው እራሱ ወደ ውትድርና መሄዳቸው ያውቁ ማለት ነው። ወደ ውትድርና ልትሄዱ ነው። እዛ በኋላ በጣም መሀል መንገድ ላይ ታሩት መጥፈት ፋኖ ሲቀበላችሁ ምንም ያላችሁ ነገር የለም፣ ነገር የለም። ማህበረሰቡ በጣም ምርጥ ነው። ደረቅ እንጀራ፣ ውሃ። ከዚህ በኋላ ውትድርና ማለት የመንግስት ነው ኃይል እየተዳከመ መሆኑ ማንም ሰው ወደ መንግስት ኃይል መቀላቀል ፍላጎት ይኖራቸዋል። ወጣቶቹ አሁን ከእናንተ ተለይቶ የተቀሩ ጓደኞቻችሁ ማለት በአብዛኛው እኮ የገባ በግዴታ ነው። ማንም ማስገድዶት አድል ለምሳሌ ማነው የሚባል ወደ ሞጣ ከሞጣ በአብዛኛው እንዲሁም እዚህ የበለጠ ኃይል የጋር እዛ ከርቶ ማለት ነው። መኪና እየሮጠ ሄደ አንቀላቀል አመሰግናለሁ። ሸጋው የት ነህ ትባላለህ? ላንተወረዳ መው ያው ገልጾታል። ወንድሜ ያመጣጣችን ሁኔታ ገልጾታል። እኔ መግለጽ ፈልገው ከዚህ ፋኖ ስላደረገልን ፋኖ ከዚህ ስንመጣ ፋኖ በደንብ ነው የተቀበለን። በጣም ነው የምናመሰግነው። ደረግ ደረቅ ብስኩት እየበላን አንጀታችን ታጥፎ መብላትም ያክቶነ ነበር። ደረግ ብስቱ ማለት ነው። ከዚህ መተን ግን በደንብ ስንሸ በጣም ነው ደስ የተሰማን። ሁላችንም እና ስለ ፋኖ በጣም ነው ማመሰግን ነው ይደርሻል። አሁን በፋኖና በብልጽግና መካከል ያለው ነባሪያ ቤት አለ። አሁን የፋኖ አቅምና በመንግስት በኩል ያለው አቅም ይታወቃል። ግን ኖርማ መንግስት አሁን አቅም ስለሌለ ነው፣ ምንም አቅም የለውም። ከፋኖ ጋር ውዳ ገጥሞ ትንብሎ እንደማያሸንፍ ይታወቃል። በዚህ መካከል እናንተን ለውጊያ እድሜያችሁ ለውትድርና ያልደረሰ ልጆች ወደ ውጊያ እየማገዳችሁ ያለው ማለት ነው። ይሄ ደግሞ አንድ የመንግስት አቅም እንደሌለው ማረጋገጫ ነው ማለት ነው። እናንተን በፍላጎት ሳይሆን ያለ ፍላጎታችሁ ከስራ ቦታ ከእናትና ከአባታችሁ ከወንድሞቻችሁ ነጥሎ ወደ ውጊያ እየማገዳችሁ ማለት ነው። ስለዚህ አሁን በፋኖና በብልጽግና በኩል ያለው ነባራዊ ሁኔታ ምንድን ነው? አሸናፊነቱ ወይም ድሉ እንዴት እየቀጠለ ነው? ድል እያስመዘገበ ያለው ማን ነው ብለህ ታስባለህ? ፋኖ ነው። እናመሰግነው ፋኖ ፋኖ በመሰረቱ ላይ ፋኖ ነው እያለ ያለው ማለት ነው። እያየነው ስለሆነ ማለት ነው። አሁን ሁለት ምርጫ ቢሰጣችሁ አሁን እንግዲህ እናንተ ወደ ብልጽግና እኔ ድምፅ ብላችሁ አምጣችሁ መጣችኋል ማለት ነው። አሁን ከዚህ በኋላ በምትሄዱበት ቀጠናና ወረዳችሁ ላይ ወደ ፋኖ የመቀላቀል ፍላጎታችን ምን ያክል? አሁን የምናስበው ራሱ እንኳን ከዚህ ከዚህ ራሱን ያም ሳይ ሁኔታውን ሳይሆን ለመቀላቀል ነው። ፍላጎት ለራሴ ማለት ፋኖ ጋር መቀላቀል እፈልጋለሁ። ለምን በወጣም ነገር ይወስደኛል። ምክንያቱም ሰርች ስራ ቦታ ላይ እየመጣ እያፈሰን ስለሆነ ምንም መስራት አይቻል። አሁን ግን እኔ ከፋኖ ጋር ተቀላቅልኝ አጥቄ መጠበቅ አለብኝ ራሴን ማለት ነው። ሲሆን ለህዝብ እጠብቃለሁ አተቀር ለራሴ መጠበቅ አለብኝ ብዬ ነው ወስነው ይወስኑኝ ማለት ነው። ሚያዝያ 29 2017 ዓ.ም በአማራ ፋኖ በጎጃም የቀን ጌታ የፍታይ ዩኒቨርሲቲ ክፍለጦር የበረኛው ጅብላ ሙሰራ ብርጌድ አዲስ የብልጽግና አዲስ ምልምሎችን ተቀብሎ በከፍተኛ ሁኔታ በከፍተኛ እንክብካቤ በብርጌድ ውስጥ አቅፎ ደህንነታቸውና ሰላማቸውን አስከብሮ ይገኛል ማለት ነው። በዚህ ሰዓት በከፍተኛ ሁኔታ መንግስት ምንም አቅም እንደሌለውና ከፍተኛ የሆነ መሽመርመር ላይ እንዳለ የሚያሳይ ልዩ መልእክት ነው እና ፋኖ ምንጊዜም ቢሆን ብሔር፣ ቋንቋ፣ ሃይማኖት፣ እሴት የትኛውም ነገር የማይገድበው እና ለአንድ ኢትዮጵያ ብሎም ደግሞ ለአፍሪካ ድል ማስመዝገብ የሚችል አቅም ያለው ፋኖ ነው ማለት ነው። ስለዚህ ፋኖ ኢቭን ከመከላከያ ሰራዊት አባላት የነበሩ የተለያየ ብሔር፣ ከደቡብ፣ ከትግራይ፣ ከየትኛውም ከአፋር እና ከኦሮሚያ ክልል አብዛኛዎቹ ከኦሮሚያ ክልል የነበሩ ልጆች ናቸው ወደ ፋኖ እየተቀላቀሉ እና ፋኖ ጋር አቀባበል አድርጎላቸው ወደ እናትና አባቶቻቸው እየላከ ያለ ማለት ነው። መንግስት በህይወት ዘመን ውስጥ መንግስት በምንም አይነት መንገድ የህይወታቸው ዋጋ መክፈል የማይችለውን ክፍያ ፋኖ እየከፈለ ከነ ቤተሰቦቻቸው ድረስ እያደረሰ የደም ዋጋቸው መንግስት ያልከፈላቸውን የደም ዋጋ ከፍሎ ከቤተሰቦቻቸው ጋር እያደረሰ ይገኛል ማለት ነው። የአማራ ፋኖ በጎጃም አሁንም በከፍተኛ ሁኔታ ማስተላለፍ የሚፈልገው መልእክት የግሪ መከላከያ ሰራዊት አባላት ላይ አድማ ብተና ሚኒሻ እና ፖሊስ እንዲሁም ሌሎችም የመንግስት ጋር ግብራበር የሆኑ የሆናችሁ ከፋኖ ጋር ተቀላቅላችሁ ወይም ደግሞ ከመንግስት ነፃ ሆናችሁ ራሳችን አገላችሁ ከቻላችሁ ከፋኖ ጋር ተቀላቅላችሁ በሰላም ወደ ቤታችሁ መሄድ የምትፈልጉ ወደ ቤታችሁ ከዛ ውጭ ከፋኖ ጋር መታገል እንፈልጋለን የሚል ሀሳብ ያላችሁ ደግሞ ከፋኖ ጋራ ተቀላቅላችሁ ሀገርን ወገንን እንድንረዳና እንድናግዝ ነፃ እንድናወጣ ታላቅ የአማራ ሕዝብ መልእክት ነው። የአማራ ፋኖ በጎጃም የቀይታ የተለያዩ ንግስቴ ክፍለ ጦር የበረኛው ዝበላ ሙሰራ ብዜ